ዝክረ ዋሕዶ ዝክረ ዋሕዶ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ዕለተ ቅዳሜ ዕለተ ቅዳሜ ቀዳም ስዑር ለምለም ቅዳሜ ቅዱስ ቅዳሜ ትባላለች። ቅዳም ስዑር መባሉ ከወትሮ ዕለታት በተለየ ይህችኛው ዕለት በጾም ስለምትታሰብ የተሻረች ቅዳሜ እንላታለን። ለምለም ቅዳሜ መባሉም ካህናቱ የምሥራች አብሳሪ የሆነውን ቄጤማ ይዘው ወደ ምዕመናን ቤት ስለሚሄዱ ለምለም ቅዳሜ ትባላለች። ቅዱስ ቅዳሜ መባሉም ቅዱስ እግዚአብሔር አምላካችን በጥንተ ተፈጥሮ ሀያ ሁለቱን ስነ ፍጥረታት የሚታዩትንና የማይታዩትን በእግር የሚሄዱትንና በክንፍ የሚበሩትን በባህር የሚዋኙትንና በመጨረሻም ሰውን በአርያውና በአምሳሉ የፈጠረው በእለት አርብ ሲሆን፣ ቅዳሜ ዕለት ከሥራ ያረፈበት ዕለት ናት። በዘመነ አዲስም የማዳን ሥራውን አከናውኖ በከርሰ መቃብር አድሮ በአካል ነፍስም ሲኦልን በርብሮ ተግዘው የነበሩትን ነፍሳት ያወጣበት ዕለት በመሆኑ ልዩ ቅዱስ ቅዳሜ ተብላ ተሰይማለች። ዕለቱን ዘርዘር አድርገን ስንመለከተው ይህች የመጀመሪያዋ ቅዳሜ ለእግዚአብሔር የእረፍት ዕለት ናት። እግዚአብሔር ስነ ፍጥረትን ፈጥሮ ስላረፈባት ታላቋ ሰንበት ትባላለች። ኦሪዘ ፍጥረት ምዕራፍ 1 ከቁጥር 3። ይህችን ታላቋን ሰንበትም እንዲያከብሯት ሕዝበ እግዚአብሔር የተባሉ እስራኤላውያን ታዘው ነበር። እለተ ቀዳሚት በዘመን አዲስም የተለየ የድህነት ሥራ ተከናውንባታል። ጥንት ስነ ፍጥረትን በመፍጠር ዕረፍት እንደተደረገባት ሁሉ በአዲስ ኪዳንም አዳምን ለማዳን ሕማምና ሞት የተቀበለው ቸሩ አምላክ በአዲስ ኪዳን መቃብር አርፎባታል። የማቴዎስ ወንጌል ምዕራፍ 27 ከቁጥር 61 በዚህች ዕለት ጌታችንና መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር አርፎ የዋለባት ዕለት በመሆኗ በምስጢር ከቀዳሚት ሰንበት ጋር ትገናኛለች። ቅዳም ስዑር ወይንም የተሻረች ቅዳሜ የተሰኘችውም በዓመት አንድ ቀን ስለምትጾም ነው። እናቱ ቅድስት ድንግል ማርያም፣ ወዳጆቹ ቅዱሳን ሐዋርያት ጌታ ተላልፎ ከተሰጠበት ዕለት አንስተው ብርሃነትን ሳይሆን እስከሚያዩ ድረስ እህል ውሃ በአፋቸው አልዞረም። ይመኩበትና ተስፋ ያደርጉት የነበረ መምህራቸው በመቃብር ስላረፈ ዕለቷን ነገረ ሞቱን በማሰብና ትንሣኤውን በመናፈቅ በጾም አክብረዋታል። ከቅዱሳን ሐዋርያት ሲወርድ ሲወራረድ በመጣው ትውፊት ቅዱሳን ሐዋርያት በሐዘን በጾምና በጸሎት ዕለቷን እንዳከበሯት ክርስቲያኖችም የተቻላቸው ከአርብ ጀምሮ በማክፈል አሊያም አርብ ማታ በልተው ቅዳሜን በመጾም የጌታን ትንሣኤ ያከብራሉ። ቅዳሜ ጠዋት ምእመናኑና ካህናቱ ወደ ቤተ ክርስቲያን ይሰባሰባሉ። የጠዋቱ ጸሎት ሲፈጸም ገብረ ሰላም በመስቀሉ ሰላምን መሰረተ፣ ሰላምን ፈጠረ፣ የምስራች እየተባለ በቤተ ክርስቲያን ለተሰበሰበው ሁሉ ቄጤማ ይሰጣል። የምስራች ምልክት ነው። ምእመናኑም እየሰነጠቁ በራሳቸው ያስሩታል። ቤተ ክርስቲያን ላልመጡት ምእመናንም ካህናት በየሰበካቸው ልብሰ ተክህኖ ለብሰው መስቀልና ቃጭል ይዘው ቄጤማውን የምስራች እያሉ ያድላሉ። የዚህ የቄጤማው ታሪክ መነሻው የኖህ ዘመን ታሪክ ነው። ቅዱስ መጽሐፍ እንደሚነግረን በጻድቁ ኖህ ዘመን የነበሩ ሰዎች በማያይ ወይንም በጥፋት ውሃ ከጠፉ በኋላ የውሃውን መጉደል እንድትመለከት የተላከችው ርግብ የምስራች ምልክት የሆነ ለምለም ቄጤማ በአፏ ይዛ ተመልሳለች። በዚህም የውሃውን መጉደል የቅጣቱ ዘመን ማለፉን ተረጋግጧል። ኦሪት ዘፍጥረት ምዕራፍ 9 ከቁጥር 1 እስከ 29 ላይ እንደተቀመጠልን ቄጤማ ለጥፋት ውሃ መድረቅ የምስራች መንገሪያ እንደሆነ ሁሉ አሁንም በክርስቶስ ሞት ሞተ ነፍስ ከሰው ልጆች ተወገደ ስትል ቤተክርስቲያን ለልጆቿ ቄጤማ ታድላለች። ምእመናንም የምስራች ተምሳሌት የሆነውን ቄጤማ በግንባራቸው ያስሮታል። በጣታቸው ቀለበት ያደርጉታል። የክርስቶስ ተከታታዮች ሁሉ ከጨለማ ወደሚደነቅ ብርሃን ከማያቃጥለው ዋዕየ ሲኦል ወይንም የሲኦል ቃጠሎ ወደ ልምላሜ ገነት ጥንተ ማህደራቸው መመለሳቸውን በዚህ አኳኋን እየገለጡ በዓለትን ሳይሆን በቅድስት ቤተ ክርስቲያን ያከብራሉ። ውድ ከተዋህዶ መንፈሳዊ የዩቱብ ቻናል ተከታታዮቻችን እንደ እግዚአብሔር መልካም ፈቃድ ከዕለተ ሆሳዕና አንስቶ እስከ ዛሬዋ እስከ ዕለተ ቀዳሚት ሰንበት ድረስ ያሉትን አበይት ሁነታት ለማሳየት ሞክረናል፣ በተወሰነ መልኩ ማለት ነው። እንግዲህ ይህንን ስናደርግ ከጅማሬ እስከ ፍጻሜ ያልተለየን አምላካችን ልዑል እግዚአብሔር ስሙ ዛሬም ዘወትርም እስከ ዘላለሙ ድረስ የከበረ የተመሰገነ ይሁን። እንግዲህ በተጨማሪ ይህንን ዝግጅት ስናዘጋጅ እንደ ማጣቀሻ የተጠቀምንባቸው የቤተ ክርስቲያናችን መጻሕፍት ወይም ጽሑፎች አሉ። ከነዚህ መካከል እንግዲህ ስምዐ ጽድቅ ልዩ እትሙ የ2004 ልዩ እትሙን አንደኛው ነው። ሁለተኛው መግቦት እግዚአብሔር የተባለው የመምህራችን የመምህር ገብረ እግዚአብሔር ኪደ የትርጉም መጽሐፍ የሆነውን እሱን ተጠቅመናል። ከዛ በተጨማሪ ሰሞነ ሕማማት የተሰኘውን የመምህር ተስፋ የምትኩን እነዚህን መጽሐፍትና ጽሑፎች እንደ ማጣቀሻ አድርገን ተጠቅመናል ማለት ነው። አምላካችን ልዑል እግዚአብሔር ቀሪዋን ሰዓት ቀሪውን ጊዜ ባርኮ ቀድሶ እንዲሰጠን በሰላም በጤና በሕይወት ለብርሃነ ትንሣኤው እንዲያበቃን የእርሱ ቅዱስ ፍቃድ ይሁንልን። ወስብሐት ለእግዚአብሔር። መፋስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል፣ ለዘላለሙ አሜን።